እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው የሕማማት መጀመሪያ የሆነውን እንዲሁም ደግሞ ለአረባው ቀን ደግሞ መጨረሻ የሆነውን የመጨረሻውን የአብይን ጾም ስምንተኛው የሆነውን ሳምንት ሆሳዕናን አስመልክቶ ይሆናል ማለት። ሊቁ ቅዱስ ያሬድ የአብይን ጾም የመጨረሻውን ስምንተኛውን ሳምንት ሆሳዕና ብሎ ሰይሞልናል። በዚህ ሆሳዕና ብሎ በሰየመልን ሳምንት ላይ ደግሞ ቤተ ክርስቲያናችን ምን እንድንማር ተፈልጎ ነው ሆሳዕና ተብሎ የተሰየመው? ሆሳዕና ማለት ምን ማለት ነው? በዚህ በሆሳዕናስ ምን ተደረገ? በሁሳናስ በሆሳናስ የሚፈጸሙ ስርዓቶች ምንድን ናቸው? በእነዚህ በሚፈጸሙት ስርዓቶች ለምሳሌ ዘንባባ እናስራለን፣ ፍታት ይደረጋል፣ እንደዚሁ ቤተክርስቲያን እየተዞርም ይዘምራል። እነዚህ ስርዓቶች ስለምንድን ነው የሚደረጉት የሚለውን በበዓለ ሆሳና ዙሪያ ያሉትን ሚስጥራትም ጭምር ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ በዓለ ሆሳናን አስመልክቶ የአብይ ጾም ስምንተኛውን ሳምንት አስመልክቶ እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው። የሚመክረን እግዚአብሔር ነው። የሚገሥጽን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን ሞልቶ የጠመመውን አቃንቶ ባፈ መላእክት አርሞ ያስተምረን ይመክረን ይገሥጽን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እርሱን ጠርተን እርሷን ማን ተዋት፣ ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ ወደ ዛሬው ትምህርታችን ቀጥታ ወደ በዓለ ሆሳህና ከመግባታችን በፊት ግን አስቀድመን ከዚህ በፊት የተማማርናቸው ሳምንታት አሉ። እነርሱን አስታውሰን እናልፋለን። ምናልባት ወደ ኋላ መለስ ብላችሁ ያልተማማራችሁ ቀጥታ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ሆሳህናን ብቻ ከምትማማሩ ቤተክርስቲያናችን የአብይ ጾም በስምንት ሳምንት ከፍላ በስምንቱም ሳምንት የምታስተምረው የራሱ የሆነ አስተምሮ አላት። እርሱን ተመምረናል በስፋት ማለት ነው። ለዛሬ ግን አስታውሰን ብቻ ዘወረደ፣ ቅድስት፣ ምናን የሚሉትን እያስታወሰን እናልፍና ዛሬ ግን በስፋት የምንማማረው ሆሳዕናን ይሆናል ማለት ነው። እንግዲህ ቤተ ክርስቲያናችን የአብይ ጾም በስምንት ሳምንት ከፍላ ሳምንቱን ሙሉ ስምንቱንም ሳምንት የራሱ የሆነ ስያሜ ሰጥታለች፣ ብለናል በሊቁ ቅዱስ ያሬድ አማካኝነት ማለት ነው። እንግዲህ የመጀመሪያውን ሳምንት ዘወረደ ብላን የሰየመችው ዘወረደ ብላ በሰየመችው ሳምንት ምንድን ነው የምታስተምረው ካልን፣ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን ከሰማይ አሰማያት መውረድ፣ ከቤታችን ቅድስት ድንግል ማርያም ከስጋዋ ስጋ መንሳት፣ ከነፍሷ ነፍስ መንሳት፣ በከብቶች ግርግብ መወለድ ቤተ ክርስቲያናችን በደንብ የምታስተምርበት ነው። የአብይ ጾም የመጀመሪያውን ሳምንት ዘወረደ ብላ አሰይማ ማለት ነው። ሁለተኛውን ደግሞ ቅድስት ብላ አሰይማልናለች። ቅድስት ብላ በሰየመችው በዚህ ሳምንት ደግሞ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው አምላካችን ሰንበትን ባርኮ ቀድሶ እና ከብራት ዘንድ ስለሰጠን ስለ ሰንበታት ቅድስና ቤተ ክርስቲያናችን ቅድስት በተባለው በሁለተኛው የአብይ ጾም ሳምንት ላይ ታስተምረናለች ማለት ነው። ሶስተኛው ሳምንት ደግሞ ምኩራብ ይባላል። በዚህ ምኩራብ ተብሎ በተሰየመው ሳምንት ላይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኩራቦች ውስጥ እየገባ በየምኩራቡ እየገባ እንዳስተማራቸው ሕሙማንንም እንደፈወሰ ገብቶ ሲያስተምራቸው ሻጭ ለዋጮችን ደግሞ ከቤተ መቅደስ እንዳወጣ በምኩራባቸው እየገባ እንዳስተማረ ቤተ ክርስቲያናችን የምታስተምርበት ነው አለ ምኩራብ ብላ በሰይመችው በሦስተኛው ሳምንት። በአራተኛው ሳምንት ደግሞ መጻጉ ብላ ሰይማላለች። መጻጉ ተብሎ በተሰየመው ደግሞ ከስሙ ትርጓሜ እንደምንረዳው መጻጉ ማለት ምን ማለት ነው ስንል መጻጉ ማለት በሽተኛ ህመምተኛ፣ ደዌ ማለት ነው። ስለዚህ በዚህ መጻጉ ተብሎ በተሰየመው በአራተኛው ሳምንት ላይ ህመምተኞችን፣ ደዌዎችን፣ እውሮችን እንደዚሁም ደግሞ ማየት የተሳናቸው መስማት የተሳናቸውን እነዚህን ህመምተኞችን እግዚአብሔር አምላካችን ስለ ማዳኑ ስለ መፈወሱ የምታስተምርበት ነው። በተለይ ደግሞ ከዚህ ጋር ታይዞ ከአራተኛው ከመጻጉ ጋር ታይዞ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ መዳኑን ከዛሬ ነገ ድና አለው ብሎ ሲጣበቅ የነበረውን ሰው እግዚአብሔር አምላካችን እንደፈወሰው በስፋት የምታስተምርበት ነው ቤተክርስቲያናችን። ቤተክርስቲያናችን ማለት ነው። ሌላው ደግሞ አምስተኛውን ሳምንት ደግሞ ቤተክርስቲያናችን እኩለ ጾም ወይም ደግሞ ደብረ ዘይት ብላ ሰይማልናለች። በዚህ ደብረ ዘይት ተብሎ በተሰየመው ሳምንት ላይ በዓለ ደብረ ዘይትን ስናከብር ለምንድን ነው የምናከብረው? ለምንድን ነው ይህ ስያሜ የተሰጠው ስንል ደግሞ በደብረ ዘይት ተራራ ላይ ቁጭ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ስለ ዳግም ምጽአቱና እንደዚሁ ደግሞ ስለ ዓለም ፍጻሜ ምልክቶች ጠይቀውት ስለ ዓለም ፍጻሜ ምልክቶችና የመምጫው ቀን መቼ እንደሆነ በደንብ ያስተማረበ የት ሆኖ ካለን ደግሞ ደብረ ዘይት ተራራ። ስለዚህ ደብረ ዘይት ተራራ የሆኑ ስለ ዳግም ምጽአቱ ምልክቶች እንዲሁም ደግሞ ስለ ዳግም ምጽአቱ ስላስተማረ በደብረ ዘይት ተራራ ተሰይሞ የአብይ ጾም አምስተኛው ሳምንት ደብረ ዘይት ተብሏል። በዚህም የምንማርበት ታዲያ የዓለም ፍጻሜ ወይም ደግሞ የዳግም ምጽአቱ ምልክቶች ምን ምን እንደሆኑ በደንብ የምንማርበት ነው ማለት ነው። እንግዲህ ስድስተኛው ሳምንት ደግሞ የአብይ ጾም ምንድነው? ስንል ገብር ሄር ተብሎ ተሰይሟል። በዚህ ገብር ሄር ተብሎ በተሰየመ ሳምንት ላይ ቤተክርስቲያናችን ስለ ሁለት ስለ ሁለት ነገር ታስተምራለች፣ ስለ ገብር ሄርና ስለ ገብር ሃካይ። ይህ ደግሞ ምን ማለት ነው ስንል ገብር ሄር ማለት ታማኝ አገልጋይ ማለት ነው። ገብር ሃካይ ማለት ደግሞ ክፉ አገልጋይ ማለት ነው። ስለዚህ በአብይ ጾም ስድስተኛው ሳምንት ላይ ቤተክርስቲያናችን ስለ ታማኝ አገልጋይና ስለ ክፉ አገልጋይ በደንብ በስፋት የምታስተምርበት ነው ማለት ነው። ስለዚህ በዚህ ሳምንት ላይ ሁለቱንም ታማኝ አገልጋይ የትኛውን ክፉ አገልጋይ የትኛው ነው? እኛ የትኛው ጎራ ላይ ያለ ነው? ከታማኞቹ ዘንድ ነን ወይስ ደግሞ ከክፎቹ ዘንድ ነን የሚለውን ደግሞ መክሊት የተሰጣቸውን እነዛን ማቴዎስ ወንጌል ምዕራፍ ሃያ አምስት ላይ ያሉትን መክሊት የተሰጣቸውን እነዛን ሰዎች መነሻ አድርጋ ቤተክርስቲያናችን ታስተምራለች ማለት ነው። ሌላኛው ደግሞ የአብይ ፆም ሰባተኛው ሳምንት ነው። ሰባተኛው ሳምንት በባለፈው ሳምንት የተማማርነው ማለት ነው። ኒቆዲሞስ ተብሎ ተስይበዋል። በዚህ ኒቆዲሞስ በተባለው ሳምንት ላይ ኒቆዲሞስ ማን እንደሆነ የምታስተምር ከኒቆዲሞስ ታሪክ ምን እንደምንማር፣ ኒቆዲሞስ የአይሁድ አለቃ ሆኖ በእውቀትም በስልጣንም በሁሉም ሲበልጣቸው ሳለ ጌታችን እግር ስር ቁጭ ብሎ ሲማር እንደነበረ፣ ጌታችን እግር ስር ቁጭ ብሎ ሲማር ደግሞ ሚስጥረ ጥምቀት ጌታችን እንዳስተማረው እንደገለጽለት ሰው ከውሃና ከመንፈስ ዳግም ካልተወለደ በስተቀር የእግዚአብሔር መንግሥት ላይ አይችልም ብሎ በዮሐንስ ወንጌል ምዕራፍ ሦስት ቁጥር አንድ ላይ እንደገለጽለት ለኒቆዲሞስ እንዳስተማረው ቤተ ክርስቲያናችን የምታስተምርበት ነው ማለት ነው። ከዚህ ጋር ተያይዞ ኒቆዲሞስ ማን ነው ከኒቆዲሞስስ ታሪክ ምንድን ነው የምንማረው የሚለውን በደንብ የምታስምርበት ነው ማለት ነው ይሄ የአብይ ጾም ሰባተኛ ሳምንት በባለፈው እንደ ተማማር ነው ማለት ኒቆዲሞስ ማለት ጌታችን አምላካችን ከተሰቀለ በኋላ በመጨረሻው ሰዓት ላይ በአስራ አንድ ሰዓት ላይ ከዮሴፍ ጋር ሆኖ የጌታችንን ስጋ አውርደው ለመገነዝ የበቃ ነው ማለት ነው አስብ የበቃ ነው ማለት ነው ስለዚህ የአብይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ተሰይሟል ዛሬ የምንማማርበት ደግሞ የአብይ ጾም ስምንተኛው ሳምንት ሆሳህና ተብሎ ተሰይሟል ማለት ነው። ስለዚህ ዛሬ ሆሳህና ተብሎ ለምን ተሰየመ? ሆሳህና ማለት ምን ማለት ነው? በዚህ በሆሳህና ምን አይነት ስርዓቶች ነው የምናከናውነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ እንመለከታለን። እርሱ አምላካችን መድኃኒታችን የሱስ ክርስቶስ ይርዳል። እንግዲህ ወደ ዛሬ ትምህርታችን ስንገባ ሆሳህና ማለት ምን ማለት ነው ስንል ሆሳህና ማለት መድኃኒት ማለት ነው። መድኃኒት ማለት ነው። አስተውሉ ሆሳህና ማለት መድኃኒት ማለት ነው። እንግዲህ ሆሳህና ከስምንቱ የአብይ ጾሞች የአብይ ጾም እሁዶች መካከል አንዱና የመጨረሻው ሳምንት ተብሎ የሚጠራው ነው። ከትንሣኤ ቀድሞ የሚገኝ ከህማማት መግቢያ ዋዜማ ማለት ነው። ይህ ማለትም ማለት ነው የአርባው ቆም የአርባው ጾም መጨረሻ እንደዚሁም ደግሞ የህማማት መግቢያ ዋዜማ ማለት ነው። ምክንያቱም ልክ ህማማት የሚጀምረው ሆሳዕና በዓልን ካከበርን፣ እሁድ ካከበርን ከሰዓት በኋላ ህማማት ገባ ማለት ነው። ከሰዓት በኋላ ህማማት ይጀምራል። አስተውሉ። ያም ደግሞ እንዴት እንደሚጀምር ታሪኩን ከተመለከትን በኋላ እንመለከታለን። እንግዲህ ሆሳዕና አስቀድመው ካለው ረቡዕ የሚታሰብ ረቡዕ ጀምሮ አስቀድሞ ካለው ማለት ኒቆዲሞስን እሁድ ካከበርን በኋላ ከእረቡ ጀምሮ የሚታሰብ ታላቅ የቤተ ክርስቲያናችን የበዓል ቀን እንደሆነ ይታወቃል። አስተውሉ። ይህን ስም ታዲያ በዚሁ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳና በአርያም ሆሳና ለወልደ ዳዊት ወዘተ በማለት ሆሳና የሚለውን ቃል ቅዱስ ያሬድና ሌሎች አባቶች በየቦታ እየጠቀሱና እየዘመሩለት በአህያና በአህያይቱ ውርንጭላ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌትነትና በክብር በውዳሴ ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታዘቢያ ሆኖ እየተሰጠ ሳምንት ነው ማለት ነው። አስተውሉ። ታሪኩን የት ነው የምናገኘው? ታዲያ ይህንን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ ሆሳና ብለን በምናከብረው በዓላችን ላይ ጌታችን እየተመሰገነ የገባበት ወደ ቤተ መቅደስ የገባበት ነው። ከደብረ ዘይት ተነስቶ ወደ ኢየሩሳሌም መቅደስ እየተመሰገነ የገባበት ነው ማለት ነው። አስተውሉ። ከዚህ ጊዜ ጀምሮ ነበረ ታዲያ ህማማቱ የሚጀምረው ከሰዓት ጀምሮ ማለት ነው። ታሪኩን የት ነው የምናገኘው ስንል በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ያለውን ኃይለ ቃል ማንበብ ያስፈልጋል። እግዚአብሔር ቤተሰዎች ማንበብ ያስፈልጋል። ታሪኩን ሁላችሁ በቤታችሁ መጽሐፍ ቅዱስ አላችሁ ገልጣችሁ አንብቡ፣ ወይም ደግሞ መጨረሻ ላይ እኔ ራሴ አንብላችኋለሁ። ጌታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበረ፣ እንደ ተራ ሰው ሆኖ ማለት ነው። በዚህ ቀን ሆሳና ብለን በምናከብረው ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ ማለት ነው። የአይሁድ ንጉሥ ሆኖ አስተውሉ። ከቢታንያ ተነስቶ ደብረ ዘይ ሲደርስ ከሐዋርያቱ ሁለቱን በቤተ ፋጌ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። አስተውሉ። እንዲህ ይላል በማቴዎስ ወንጌል ምዕራፍ አንድ ላይ ማለት ነው። በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ፣ ውርንጭላም ከእርሷ ጋር ታገኛላችሁ። ፈትታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው ይላል። አስተውሉ ወደ ቤተ ፋግ የሚሄደው አህያይቱን አገኟት። ሲፈቷትም ሳለ ታዲያ ባለቤቶቹ መጡባቸውና ስለምንድነው የምትፈቱት? ምን ያደርግላቸዋል? አቁሙ፣ ተዉ አሏቸው። በዚህ ጊዜ ዳዲያ እነርሱ ደቀ መዛሙርቱ የተላኩት አስቀድሞ የተላኩት በዛ ደብረ ዘይት ከደረሰ በኋላ ጌታችን አስቀድሞ ወደፊት አህያይቱና አህያ ውርንጭላይቱን እንዲያመጡለት የላካቸው ደቀ መዛሙርት ለምንድ ነው የምትፈቱት ተብለው ሲጠየቁ ጌታችን እንዳላቸው ኢየሱስ ክርስቶስ ይፈልጋቸዋል አሏቸው። በዚህ ጊዜ ባለቤቶቹ ይህንን ሲያውቁ ተዋቸው ማለት ነው ነው አስተውሉ። ሐዋርያትም ታዲያ የአህያይቱን ውርንጭላ ፈጥተው ወደ ኢየሱስ ክርስቶስ ወሰዱ። ከወሰዷትም በኋላ አንድ ነገር አሰቡ። ምን አሰቡ? ካለን ደግሞ ይህችን አህያና አህያይቱን ውርንጭላ ጌታችን አንጡ ያለን ስለምንድን ነው ሊቀመጥባት አይደለም? ምን አሉና ይህ ደግሞ ጌታችን እዚህ ላይ ከተቀመጠ ይቆረቁረዋል። ስለዚህ እንዳይቆረቁረው ልብሳችንን አውልቀን እናንጥፍበት አሉና፣ በአጠገቡ ሲደርሱ ልብሳቸውን ሁሉ አውልቁና በአህያይቱና በውርንጭላይቱ ላይ አንጥፎ ኢየሱስ ክርስቶስን አስቀመጡ። አስ የለበሱትን ልብስ እንዳለ አውልቀው እግዚአብሔር አምላክን አመሰገኑ። አህያይቱ ላይ አድርገው እግዚአብሔር አምላክን አስቀመጡት ማለት ነው፣ አህያይቱ ላይ ማለት ነው። አስተውሉ። በዚህ ጊዜ ታዲያ ጌታችን በአህያይቱ ላይ ተቀምጦ መሄድ ሲጀምር በዛ ያሉ የተሰበሰቡ፣ በፊት ደቀ መዛሙርቱ ብቻ ነበሩ። በዛ ያሉ የተሰበሰቡ ግን በክብር በምስጋና ጌታችን ሲገባ የቻሉ ልብሳቸውን እያወለቁ መሬት ላይ እያነጠፉ፣ ሌሎቹ ዘንባባ፣ ሌሎቹ የተምር ዛፍ ዝንጣፊ፣ ሌሎቹ ደግሞ እንደዚሁ የወይራ ዛፍ ዝንጣፊ፣ ሌሎቹ ልብሳቸውንም እያነጠፉ እግዚአብሔር አምላክን በክብር በምስጋና ሆሳዕና በአርያም እያሉ ሕፃናትም ጭምር ሳይቀሩ እያመሰግ ኑ ጌታችን በሚገርም ክብር ተቀበሉት ማለት ነው። አስተውሉ ወደ ኢየሩሳሌም ሲገባ ማለት ነው። በእንዲህ ያለ ክብር ተቀበሉት። እግዚአብሔር አምላካችን ታዲያ የሕፃናቱን ምስጋና የሚቀበል የሕፃናቱን ምስጋና የወደደው አምላካችን በሰማይ ደግሞ መላእክት እንዲያመሰግኑት አደረገ። ከዚያም ደግሞ ከስር ሕፃናት ያመሰግኑታል በምድር ላይ፣ ከላይ ደግሞ መላእክት ያመሰግኑታል። በዚህ ጊዜ የመላእክቱ ዝማሬና የሕፃናቱ ዝማሬ አንድ ላይ ሆኖ ኢየሩሳሌም አስተጋባች፣ ተናወጠች በምስጋና ቃል ማለት ነው። ክብር ለአምላካችን ይሆን። በዚህ ጊዜ ታዲያ እነዛ አይሁዳውያን በኋላ እግዚአብሔር አምላክን የሚሰቅሉት አይሁዳውያን ሁሉም ከየቤታቸው ወጡ። በዚህ ጊዜ ይህንን ድምፅ በሚሰሙበት ሰዓት ላይ ሁሉም ከየቤታቸው ወጡ። ሕፃናት ታዲያ ሲዘምሩ አሁንም ቢሆን በዘመናችን ያሉ ሕፃናት ሲዘምሩ፣ ሕፃናት ለድምፃቸው አይቆጥቡም፣ ጉልበታቸውን አይቆጥቡም። ሲዘምሩም በጣም ከፍ ባለ ድምፅ ነው የሚዘምሩት። በዚያን ጊዜ ታዲያ ሕፃናቱ ከስር ይጮሃሉ፣ ሆሳዕና በአርያም ለወልደ ዳዊት እያሉ ሕፃናቱ ከስር ይጮሃሉ፣ ይዘምራሉ፣ ያመሰግናሉ። ከላይ መላእክት ያመሰግናሉ። በዚህ ድምፅ ታዲያ እነዚያ አይሁዳውያን ወይም ፈሪሳውያን ወጡ ማለት ነው፣ ከየቤቶቻቸው ወጡ። በዚሁም ጊዜ ታዲያ እግዚአብሔር አምላክን ምን አሉት? ህፃናቱን ዝም አስበላችሁ አሉት። ህፃናቱን ዝም አስበላችሁ አሉት። እነርሱ ዝም ሊያስብሏቸው ፈለጉ። በዚህ ጊዜ ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከህፃናት አፍ ምስጋናን አዘጋጀህ የሚለውን ቃል ተጽፎ አላነበባችሁም? ምን ብሎ አላቸው አስተውሎ ከዚያም ምን አለ ጌታችን አምላካችን፣ እነዚህ ህፃናት ባያመሰግኑኝ እንኳን በደብረ ዘይት ያሉና በኢየሩሳሌም ያሉ ድንጋዮች አፍ አውጥተው ያመሰግኑኛል አለ። በዚህ ጊዜ በኢየሩሳሌምና በእንደዚሁ በደብረ ዘይት ያሉ ድንጋዮች አፍ አውጥተው ሆሳህና በአርያም ብለው እግዚአብሔር አምላክን አመሰግኑ። ክብር ለአምላካችን። እግዚአብሔር አምላካችን የሰው ልጅ ባያመሰግነው እንኳን ድንጋይ እንኳን ግዑዙ ድንጋይ እንኳን አፍ አውጥቶ እግዚአብሔር አምላክን እንደሚያመሰግን አስተምሮናል። ራሳቸው ድንጋዮች አንትም ብለው ማለት ነው፣ አመስግነው ማለት ነው። ስለዚህ እኛ እግዚአብሔር አምላክን ዛሬ አመሰገንነውም አላመሰገንነውም ዘመርንም አልዘመርንም ጥቅሙ ለራሳችን ነው እንጂ እግዚአብሔር አምላክ ላይ ምንጨምርበትም ምንቀንስበትም ነገር እንደሌለ ልናስታውስ ልናስተውል ያስፈልጋል። እግዚአብሔር ቤት እኛ ባመሰገንነው ልክ ምን ከብረው እኛ ነን። እኛ ወደ እግዚአብሔር አምላክ በጮህን ልክ ባለቀስ ልክ ምን ከብረው እኛ ነን እንጂ እኛ እግዚአብሔር አምላክ ዛሬ ሆሳዕና በአርያም ብለን ስላከበር ነው ወይም ደግሞ ሆሳዕና በአርያም ብለን ስለዘመርንለት ለሱ ምንም አንጨምርለትም። እኛ ባናመሰግነው ሕፃናት ባያመሰግኑት ደግሞ እግዚአብሔር አምላካችን ግዑዛን እንኳን እንደሚያመሰግኑት፣ ተራሮች እንደሚያመሰግኑት፣ ድንጋዮች እንደሚያመሰግኑት ግልጽ ነው ማለት ነው። እግዚአብሔር አምላካችን ስላስተማር አሰውሉ በዚህ ጊዜ ነበር ታዲያ እግዚአብሔር አምላክ ዝም አስበላቸው ብሎ ብለው ህፃናቱን ዝም ለማስባል ቢችሉም እንኳን ድንጋዮችን፣ ጉዛን ድንጋዮችን ግን ዝም ማስባል አልቻሉም ነበር አይሁዳውያን። ከዚህ ጊዜ በኋላ ነበረ ታዲያ እነርሱ ላይ ቅናት ያደረባቸው ማለት ነው፣ ቅናት ያደረባቸው አሰውሉ። ዛሬም እኛ ቅናተኞች ልንሆን አይገባም፣ ቅናተኞች ልንሆን አይገባም። ቅናተኞች ሲባል ታዲያ ለመጥፎ አለ፣ ለመልካም አለ። ለመልካም መቅናት መልካም ነው። ለመልካም መቅናት ሲባል አንድ ሰው እግዚአብሔር አምላክን ካመሰገነ እኔ ምን ነው እንደሱ ባመሰገንኩ ብሎ መቅናት፣ ይህ ያለ ነገር ነው። መንፈሳዊ ቅናት ነው። ትክክለኛ ቅናት ነው። ነገር ግን አንድ ሰው በትምህርቱ ጥሩ ውጤት ካመጣ እንዴት እሱ ጥሩ ያመጣል ብለን እዛ ላይ ምቀኛ ምን ሆን ከሆነ ምንቀናበት ከሆነ ግን ይህ ደግሞ ክፉ ቅናት ነው። ዛሬም እንዲህ አይነት ክፉ ቅናት ልክ እንደ አይሁዳውያን ክፉ ቅናት ልንቀና ያስፈልጋል። መልካም ቅናትን ግን ልንቀና ያስፈልጋል። እግዚአብሔር ሰው አይሁዳውያን ግን ክፉ ቅናት ነበር የቀኑበት እንዴት ንጉሥ ሆኖ ይመሰገናል ብለው ነበር የቀኑበት። ከዚህ ጊዜ ጀምሮ ነበረ እግዚአብሔር አምላክን ለመግደል ለማስገደል፣ ለማጥፋት መመካከር መነጋገር የጀመሩት። ሁሉም በውስጡ ማጉረምረም የጀመረው ከዚህ ጊዜ ጀምሮ ነበር። የእግዚአብሔር ቤተሰቦች አስተውሉ። ታዲያ በዚህ ጊዜ ጌታችን አምላካችን መድኃኒታችን የሱስ ክርስቶስ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ፣ የተምር ዛፍ ዝንጣፊ፣ የወይራ ዛፍ ዝንጣፊ ልብሳቸውን እያደረጉ እያነጠፉ ነበር ያመሰገኑት እያመሰገኑ በክብር የተቀበሉት ማለት ነው። ቤተ ክርስቲያናችን ዛሬ የምታደርጉ ይህንኑ ስርዓት ነው። ለምሳሌ ታቦተ ሕጉ ከየአድባራት ወጥቶ ወደ ጥምቀተ ባህር በሚሄድበት ሰዓት ላይ ምንጣፍ ይነጠፋል። ያ ምንጣፍ ሲነጠፍ ዝም ተብሎ አይደለም ይነጠፍ ልክ ጌታችን በአህያይቱ ላይ ተቀምጦ ልብሳቸውን እያነጠፉ እንደዚሁም ዘንባባ ምን ምን እያደረጉ እያነጠፉ እንደተቀበሉት በክብር ሁሉ እኛም ዛሬ ታቦቱ እግዚአብሔር ማደሪያ እግዚአብሔር አምላክ የሚያደርበት እግዚአብሔር ማደሪያ ነውና ክብር ይገባዋል፣ እና ስለ አክብሮቱ ስንል ስለ ታቦቱና ስለ ጌታችን ታቦቱ ላይ ስለሚያደረው ስለ ጌታችን ስንል ዛሬ ምንጣፍ እናነጥፋለን ማለት ነው። ምንጣፍ እናነጥፋለን። አስተውሉ። በወቅቱ የነበሩትም ወደ ኢየሩሳሌም ጌታችን ሲገባ፣ እንኳን አንተ ቀርቶ አንተ የተቀመጥክባት አህያይቱ ራሱ ምስጋና ይገባታል ብሎ ነበር። ልብሳቸውን ሳይቀር እያወጡ እየጎዘጎዙ መሬት ላይ እግዚአብሔር አምላክን ሲያመሰግኑ የነበረው አስተውሉ። ታዲያ ይህንን ስንመለከት አንድ ነገር ማስተዋል ያስፈልጋል። ለምን ዘንባባ ያዙ? ስለምንድነው የተምር ዛፍ ዝንጣፍ የያዙት? ለምን የረዘብ ዘንጣው? እነዚህ ምን አይነት ሚስጥር ቢኖራቸው ነው? ስለምንድን ነው ሌሎች ቅጠላቅጠሎች ሌሎችም ነገሮች እያሉ እነዚህን የመረጡት? ስንል ደግሞ የራስህ የሆነ አስተምሮ አለው። ለምን ዘንባባ ያዙ ቢባል ዘንባባ እሾሃማ ነው። ይህንን ዘንባባ እሾሃማ የሆነውን መያዛቸው ደግሞ አንተም የኃይል የድል ምልክት አለህ ሲሉ ነው። በሌላም በኩል ደግሞ ዘንባባ እሳት ለብልቦ ይተዋል እንጂ አይበላውም። አንተም ባህሪ አይመረመርም ሲሉ ነው። አንድም ደግሞ ዘንባባ ረዥም ልዑል ነው። አንተም ባህሪህ ልዑል ነው ሲሉ ዘንባባ ይዘው እግዚአብሔር አምላክን ተቀብለውታል ማለት ነው። ዘንባባ ለምን ያዙ ስንል የተምር ዛፍ ዝንጣፊ ደግሞ ስለ ምንድን ነው የያዙት ስንል ደግሞ ተምር ፍሬው አንድ ነው አንተም ባህሪህ አንድ ነው ሲሉ ነው። አንድም ደግሞ ተምር ልዑል ረዥም ነው አንተም ልዑለ ባህሪ ነህ ሲሉ ነው። አንድም የተምር ፍሬ በእሾህ የተከበበ ነው፣ በቀላሉ መለቀም አይቻልም። የአንተም ምስጢር አንተ ጋ አልገለጽከው በስተቀር ማንም መርምሮ ሊደርስበት አይችልም ሲሉ የተምር ዛፍ ዝንጣፊ ይዘው እግዚአብሔር አምላክን እያነጠፉ ተቀበለውታል ማለት ነው። ሌላው ደግሞ የወይራ ዛፍ ዝንጣፊ ነው። ይህን የወይራ ዛፍ ዝንጣፊስ ስለምንድን ነው የያዙት ስንል ደግሞ ወይራ ጽኑ፣ ጠንካራ ነው አንተም ጽኑ ባህሪ ነህ ሲሉ ነው። አንድም ወይራ ለመስዋዕት ይሆናል አንተም መስዋዕት ትሆናለህ ሲሉ ነው። አንድም ወይራ ዘይቱ ለመብራት ይሆናል አንተም የዓለም ብርሃን ነህ ሲሉ ይዘው እያመሰገኑ ተቀበሉት ማለት ነው። በምን በወይራ ዛፍ ዝንጣፊ አሰው ለእግዚአብሔር ቤተሰዎች ስለዚህ፣ ሁሉንም ነገር ሲያደርጉ በምክንያት ነበረ። ሁሉም ነገር የራሱን አስተምህሮ ስላለው ነው። ልብሳቸውን ማንጠፋቸውስ ስለ ምንድን ነው? ልብሳቸውን እያነጠፉ ጌታችንን የተቀበሉት ስንል ደግሞ ልብሳቸውን ማንጠፋቸው ደግሞ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጥፉለት እሰው ልብሳቸውን አነጠፉለት። ታዲያ እነዛ ያላመኑ አይሁድ ለተቀመጠባት አህያ ይህንን ያህል ክብር ከሰጡ እኛ ሳዲያ ዛሬ በዘመናችን በድንግልና ጸንሳ ለወለደችው ለንጽሕተ ንጹሐን ለቅድስተ ቅዱሳን ለቅድስ እናታችን ለድንግል ማርያም ምን ያህል ክብር ልናደርግላት ይገባ ይሆን? ምን ያህል ክብር ልናደርግላት ይገባ ይሆን? እግዚአብሔር ቤት ሰዎች በድንግልና ጸንሳ በድንግልና ለወለደችው በማሕፀኗ ለተሸከመችው ዛሬ በሆሳና በዓል ላይ በምናከብረው በዓል ላይ ስንማማር አይሁዳውያን ጌታችን ለተቀመጠባት አህያም ጭምር ክብር ሰጥተው ካነጠፉላት እንኳን አንተ የተቀመጥክበት የተቀመጥክበት አህያ ክብር ይገባታል ካሉ ታዲያ ድንግል ማርያም እንኳን ጌታችን እንኳን ጌታችን ጌታችን የተቀመጠባት ያደረባት ዘጠኝ ወር በማሕፀኗ የተሸከመባት የተሸከመችው እናታችን ቅድስት ድንግል ማርያም ምን ያህል ክብር ይገባት ይሆን? እግዚአብሔር ቤተሰቦች አስተውሉ። ስለዚህ ልብሳቸውን ማንጠፋቸው ስለምንድን ነው ስንል ለዚህ ነው ማለት ነው ይህ ሁሉ ግን ሲደረግ ምንድን ነው አስቀድሞ የተነገረ ትንቢት ነበረ ያ ትንቢት ይፈጸም ዘንድ ነው ይህ ሁሉ የሆነው በዚህ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ ይላል የጽዮን ልጅ ያ ትፍሪ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ይላል ይህም ደግሞ የዘካርያስ ትንቢት ተፈጸመ ሕዝቡም ኢየሱስ በመምጣት ላይ እንዳለ ሲያውቅ ይላል ሊቀበለው ወጣ። አንዳንዶች ያልፍበት በነበረ መንገድ ልብሳቸውን፣ አንዳንዶቹ ደግሞ የዘንባባ ዝንጣፍ ያንጥፉ ነበረ። ከፊትና ከኋላ ያሉት ደግሞ ሆሳህና በጌታ ስም የሚመጣ የተባረከ ነው፣ ሆሳና ለዳዊት ልጅ እያሉ በታላቅ ድምፅ ይጮኹ ነበረ። ኢየሱስ በሕዝቡ ልልታና ደስታ ታጅበው ሲገባ ተጠንቅቀው ይታዘቡትና ይመለከቱት የነበሩ ፈሪሳውያን ደቀ መዛሙርቱን ዝም እንዲያሰኛቸው ተናገሩት። ቅድም እንዳለው እርሱም ታዲያ ሕዝቡ ዝም ቢል ድንጋዮች እንደሚጮኹ አስታውቋቸው ነበረ። እርሱም እንዳለ ደግሞ ዝም ሲያስብሏቸው ሕፃናቱን ድንጋዮች እንዳመሰግኑ ተመልክተናል ኢየሱስ ኢየሩሳሌምን ሳያት አለቀሰላት አለቀሰላት አስተውሉ አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር ምናውቀሽ ቢሆን ኖሮ አሁን ግን ይህ ነገር ከአይንሽ ተሰውሮብሻል ጠላቶችሽ በዙሪያሽ እንደ አጥር ከበው በዚህም በዚያም አንቺን የሚያስጨንቁበት ጊዜ ይመጣል ምክንያቱም እግዚአብሔር ሊያድንሽና ሊጎበኝሽ የመጣበትን ጊዜ ባለማውቅሽ ነው እያለ ጌታችን የረገማት አስተውሉ። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ስለ ደህንነቷ ሊያሳስባት ፈልጎ ነው። በማያወላዳ መንገድ ንጉሷንና መድኃኒቷ እንደሆነ ገለጸላት። ወደ ራሷ ተመለሳ ተመልሳ ጸጋዋን እንድትቀበል የልቧን ድንዳኔ ትታ እርሱን እንድትሰማ አስጠነቅቃት። ግን አልተጠነቀቀችም ለጊዜው በክብር ተቀበለችው። ከጥቂት ቀን በኋላ ግን ተወችው፣ በመስቀል ላይም ሰቀለችው። የደህንነቷን ቀን ማወቅ ተሳናት። በዚህም ደግሞ ከብዙ ዓመታት በኋላ ማአት ወረደባት ማለት ነው። አስተውሉ። ይህ የሚያሳዝን የኢየሩሳሌም ሥራ የእኛም ሥራ ነው። ዛሬ በዘመናችን የእኛም ሥራ ነው። አስተውሉ። ኢየሱስን መድኃኒታችንን መቀበል አንፈልግም፣ ወይም ደግሞ ተቀብለን በኃጢአታችን ከእኛ እንዲርቅ እናደርገዋለን። አስተውሉ። የእኛ ህይወት እንዲህ ነው። ዛሬ በቅዱስ ቁርባን ወደ እኛ ሲመጣ በደስታ እንቀበለዋለን። ትንሽ ቆይተን ደግሞ እናዋርደዋለን፣ ከእርሱ ጋር እንጣላለን። ከኃጢአት ጋር ጓደኛ እንይዛለን፣ ጓደኝነትን እንይዛለን። አስተውሉ በኃጢአት ስንወድቅ እርሱን እንደገና ደግሞ እንሰቅለዋለን ማለት ነው። ዛሬ ንስሐ ገብተን እንነጻለን፣ በንስሐ ሕይወት በንስሐ ውሃ እንታጠምና እንነጻለን። ደግመን ደግሞ ኃጢአት ስንሰራ መልሰን ጌታችን እንሰቅለዋለን። ዛሬ ንስሐ ገብተን ሥጋውን እንቀበላለን፣ ነገ ደግሞ መልሰን ወደ ኃጢአት ስንገባ ደግመን እንሰቅለዋለን። ዛሬም እኛ ህይወታችን እንዲህ ነው ሆነ እግዚአብሔር ቤተሰብ ሕይወታችን እንዲህ ነው ነው። ዛሬ እንዘምርለታለን፣ እናመሰግነዋለን እግዚአብሔር አምላካችን ደስ ሲሰኝበን፣ ነገ ደግሞ ወደ ሰይጣን ጭፈራ ቤት እንገባና እየጨፈርን እግዚአብሔር አምላክ እናሳዝኗለን። አሰውሉ ዛሬ በቤተ መቅደሱ እናገለግላለን፣ ነገ ደግሞ ወደ ዝሙቱ መንደር እንሄዳለን። እግዚአብሔር አምላካችንን ዛሬ እንቀበላለን፣ ነገ ደግሞ እናባድሯለን። ዛሬ እናከብረዋለን። ዛሬ እግዚአብሔር አምላክ በእኛ ደስ ሲሰኝ፣ ነገ ደግሞ እናስከፏለን። ዛሬ እግዚአብሔር አምላካችን ይቅርታ ሲያደርግልን በይቅርታ እጆቹ ሲቀበለን እኛ ደግሞ ደግመን እንሰቅለዋለን። ናስተውሉ ኢየሱስ እኛን አቤት በዚህን ቀን ለደህንነት የሚደረገውን ብታውቅ ኖሮ ይህንን ሁሉ ከዓይን ተሰውሮብሃል። ማወቅ አልፈለክም። ይህንን እወቅ ግን አንድ ቀን እያለ አዝኖ ይፈርድብናል። አስተውሉ። ይህንን በማሰብ ሲመጣና ሲናገረን እምቢ አንበለው አናባሩ፣ እግዚአብሔር ቤተሰቦች። በኋላ እርሱ ቂም ይዞ እምቢ እንዳይለንና እንዳያባረን ደህንነታችንን ራሳችንን አናጥፋ አናጥፋ። እግዚአብሔር ቤተሰቦች ስለዚህ በዚህ በአብይ ጾም የመጨረሻው ሳምንት ስምንተኛው ሆሳዕና በተባለው ሳምንት ላይ እግዚአብሔር አምላካችን በክብር በምስጋና እየተመሰገነ ወደ ኢየሩሳሌም መግባቱን በደንብ ቤተክርስቲያናችን የምታስተምርበት ነው። አስተውሉ። ከዚህ ጋር ተያይዞ ታዲያ ሌላም ነገሮችንን ጨምር አንዳንድ ሰዎች ጥያቄ ማንሳታቸው ስለማይቀር ጌታችን በዕለተ ሆሳዕና ለምንድነው በአህያ ላይ ተቀመጠ? ስለምን ፈረስ ላይ አልተቀመጠም? ብለው ቢጠይቁ ሰዎች አሉ። እንደዚሁም ደግሞ ቅድም ዘንባባ ስለምን እንደያዙ ተነጋግረናል። ለምንድን ነው ዘንባባ በዕለተ ሆሳዕና ግንባራችን ላይ የምናስረው እጃችን ላይ የምናስረው ስለምንድን ነው ስንል ዘንባባ ስለምን እንደያዙ ቅድም ተመልክተናል። ነገር ግን ዘንባባ ስለምን እንደሆነ ደግሞ ሌላም እንጨምርበታለን ማለት ነው። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ እንደሆነ ማወቅ ስለሚያስፈልግ፣ የምን ምሳሌ ነው ስንል ዘንባባ ይስሐቅ በተወለደ ጊዜ አብርሃም ደስ ብሎት ዘንባባ ይዞ እግዚአብሔር እናመስግኗል ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ የምታለመልም አምላክነ ስንል ይህንን ዘንባባ ግንባራችን ላይና እጃችን ላይ እናስራለን። ዘንባባ የሰላም ምልክት ነው። የሰላም አምላክ አንተነ ስንል ይህንን ዘንባባ ግንባራችን ላይ፣ እጃችን ላይ እናደርጋለን። ስለምንድነው የምናደርገው ስንል ማለት ነው። ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሀዘናችንንም የምታረቅልን አምላክነ ስንል ይህንን ዘንባባ እናደርጋለን። ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነው ስንል ዘንባባ ቅድም እንዳልነው እሳት አይበላውም ለብልቦ ይተዋል እንጂ ማለት ነው። ጌታም አንተ ባህሪህ የማይመረምር አምላክን ስንል ይህንን እናደርጋለን ማለት ነው። አስተውል፣ እግዚአብሔር ቤተሰብ ነው። ይህንን እንዳደርጋለን ዘንባባ የምናደርግበት ምክንያት ይህንን ይህንን ከተመለከትን ዘንዳ ደግሞ ስለምንድን ነው ልብሳቸው የመነጠፉ ልብሳቸው የመነጠፉ ምሳሌ ደግሞ ምንድን ነው የሚለውን ደግሞ ማወቅ ያስፈልጋል። እግዚአብሔር ቤተሰብ ልብሳቸው ለምንድነው ያነጠፉ ስንል ደግሞ ለክብሩ መገለጫ ነው። ለክብሩ መገለጫ ነው ይህንን ያደረጉት የተለያዩ እዛ ጋር የዝንጣፌዎች የዘንባባ ዝንጣፌ፣ የቴምር ዛፍ ዝንጣፌ፣ የወይራ ዛፍ ዝንጣፌ አንጥፈው ነው ጌታችንን ነው የተቀበሉት። ታሰቡ ነው። ታዲያ ከዚህ ጋር ተያይዞ ደግሞ ትልቅ አህያና ትንሽ አህያ አሉ። አህያይቱና የአህያይቱ ውርንጭላ ነው የተባለው። ስለዚህ አህያም አለች፣ የአህያይቱ ውርንጭላ አለች። ከዚህ ጋር ተያይዞ አንዳንድ ሰዎች አህያይቱ ላይም አህያይቱ ውርንጭላ ላይም በአንድ ጊዜ ተሳፍሮ ወይም ደግሞ ቁጭ ብሎባቸው ነው ሄደው ወይስ ደግሞ እንዴት ነው ይህንን? ብለው የሚጠይቋል። አባቶቻችንም በዚህ ጉዳይ አስተምሩ ናስተምሩ አለ፣ እሱንም እንመለከታለን። ከዛ በፊት ግን ትልቁ አህያ የምን ምሳሌ ናት? ትንሹ አህያስ ደግሞ የምን ምሳሌ ናት? ውርንጭላ የሚለውን ማወቅ ያስፈልጋል። እንግዲህ ትልቁ አህያ በምን ትመሰላለች ስንል ትልቋ አህያ ሸክም የለመደች ናት። ሕገ ኦሪትን የለመደች የተለመደች ሕግ ናትና በሕገ ኦሪት ትመሰላለች። ሰው ትልቋ አህያ ትልቋ አህያ የእስራኤል ምሳሌ ናት። ምክንያቱም ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸውና ማለት ነው። ትልቁ አህያ የአዳም ምሳሌ ናት። ምክንያቱም አዳም ሸክም የበዛበት ነበርና ማለት ነው። ሰው ስለዚህ ትልቁ አህያ በእነዚህ ትመሰላለች። ትንሿ አህያስ ደግሞ ውርንጭላይቱ በምንድን ነው የምትመሰለው? ስንል በሕገ ወንጌል ትመሰላለች። ትንሿ ውርንጭላ ማለት ነው። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲሷ ህግ ናትና ታስተውሉ። ሌላው ደግሞ እቺ ትንሿ ውርንጭላ ወይም ደግሞ አህያ በምን ትመሰላለች? ስንል በአህዛብ ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም። እንዲሁም ደግሞ አህዛብም ህግን ለመቀበል የመቀበልን ለመቀበል የለመዱ አይደሉም ለሕግ አዲስ ናቸውና ማለት ነው። አስተውሉ ትንሿ አህያ ወይም ውርንጭላ አይቶ አሁንም ደግሞ በምን ትመሰላለች ስንል የእመቤታችን ምሳሌ ናት። የዓለም ሸክም አቅልላለችና ና በእመቤታችን ትመሰላለች። እመቤታችን ድህነተ ምክንያት ጌታን የተሸከመች ንጽት እንከን የሌላት ናትና ማለት ነው። ስለዚህ ይችም ትንሿ ውርንጭላ ጌታችንን ተሸክማለች ጌታችንን ተሸክማለች ስለዚህ ትንሿ ውርንጭላ በእመቤታችን ትመሰላለች ማለት ነው። እንግዲህ ከዚህ ጋር ተያይዘው ደግሞ እነዚህ ጌታችን በአህያይቱና በአህያይቱ ርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ እንዴት ነው የተቀመጠው? ሁለቱም ላይ ነው ወይስ ደግሞ ተራ በተራ ነው የሚለውን አባቶቻችን ሲያስተምሩ ደግሞ ለዚህ ጥያቄ ምላሽ ሲያስቀምጡልን አባቶቻችን በአህያይቱ ላይ የተቀመጠው ጌታችን በትልቁ አህያ ላይ የተቀመጠው ኢየሩሳሌም እስኪደርስ ድረስ ነው ይላሉ። ኢየሩሳሌም እስኪደርስ በትልቁ ላይ አህያ ላይ ተቀመጠ ይላሉ።